የመናውያኑ ሁቲዎች በቴል አቪቭ ቤንጎሪዮን አየር ማረፊያና በኤስዶት ሚቻ ወታደራዊ ካምፕ ላይ ጥቃት ማድረጋቸውን ተናግረዋል። እስራኤል ፖሊስ በትናንትና ሁለት በቴል አቪቭ ኢየሩሳሌምና በመካከለኛው አገሪቱ ክፍል የሚገኙ በርካታ አካባቢዎች ከየመን በተሰነዘረ የሚሳይል ጥቃት ምክንያት የአደጋ ጊዜ ማስጠንቀቂያ ድምፅ ተሰምቷል ብሏል። ሁቲዎች የተጠቀሱት ቦታዎች ኢላማ ማድረጋቸውን የንቅናቄ ወታደራዊ ቃል አቀባይ ያህያ ሳሪያ ተናግረዋል። ሃይፐርሶኒክ ሚሳይልን ጨምሮ ሁለት ባሊስቲክ ሚሳይሎችን በመጠቀም ወታደራዊ ኦፕሬሽን አካሂደናል ሲል በሀውቲ ቁጥጥር ስር ላለው አልማሲራ ቴሌቪዥን ጣቢያ ተናግረዋል። እንደ ቃል አቀባዩ ገለጻ ሁቲዎች የቤንጎሪዮን አየር ማረፊያን ዞልጋሃር በተሰኘ ሚሳይል መምታታቸውና ድሮን ተጠቅመው በደቡብ ምዕራብ እስራኤል ኤሽኮሌን ከተማ አቅራቢያ ጥቃት ማድረሳቸውን ገልጸዋል። አየር ማረፊያው በተፈጠረው ሁነት ለአንድ ሰዓት ያህል ስራውን አቁሞ እንደነበር ተዘግቧል። እንደ እስራኤል የመከላከያ ሰራዊት አይዲኤፍ ገለጻ አንድ ሚሳይል ከየመን ተተኩሷል፣ እሱም በተሳካ ሁኔታ ከኢላማ ውጭ እንዲሆን ተደርጓል ብሏል። በአንጻሩ ደግሞ አሜሪካ በሳና ግዛት ባደረሰችው ጥቃት ስድስት ሰዎች መሞታቸውን ሁቲዎች ተናግረዋል። ቡድኑ በሀጃ ግዛት አየር ክልል ውስጥ የዩኤስኤምኪው ዘጠኝ የተባለ ሰው አልባ ድሮን ተኩሶ መምታቱን ተናግሯል። አልማሲራ ቴሌቪዥን እሁድ ዕለት ባስተላለፈው የዜና ዘገባ መሰረት ሁለት የአሜሪካ ድሮኖች ጥቃት በአልያት ማህ አካባቢ በካብ ውስጥና በአልሻፍ አውራጃ በሰሜን የመን አልጃውፍ ግዛት ላይ ያነጣጠሩ ነበሩ። እሁድ ማምሻውን በሰጠው ልዩ ባለው መግለጫ ዩኤስ ኤምኪው ዘጠኝ ሰው አልባ አውሮፕላን በሐጃ ግዛት አየር ክልል ውስጥ በአካባቢው በተሰራ ሚሳይል ተመትቷል ብለዋል። ዩናይትድ ስቴትስ መከላከያ ኃይል በዚህ ጉዳይ ላይ እስካሁን የሰጠው አስተያየት የለም። ዋሽንግተን መጋቢት 15 ቀን በቡድኑ ላይ አየር ዘመቻ ከከፈተች በኋላ በቁልፍ የባህር መስመሮች ላይ የሚደረጉ የግዙ ግዙፍ መርከቦች ጥቃት እንዲያቆሙ ለማስገደድ በሁቲ የተያዙ የየመን አካባቢዎችን በየቀኑ በሚባል ደረጃ ጥቃቶች ሲፈጸሙ ቆይተዋል። በየመን አሜሪካ ባደረገችው የትናንቱ ጥቃት በደርዘን የሚቆጠሩ ሰዎች ተገለዋል። ሲቪሎችና ቤተሰቦቻቸው ኢላማ ሆነዋል። የጦር ካምፖች በመመታታቸውም ወታደሮች ተገለዋል። በጥቅምት 2023 የጋዛ ጦርነት ከፈነዳ በኋላ ሁቲዎች በቀይ ባህርና በኤደን ባህረ ሰላጤ ላይ በሚያልፉ መርከቦች ላይ እንዲሁም በእስራኤል ግዛት ላይ ጥቃት መሰንዘር መጀመራቸው ይታወሳል። ከዚያ ጊዜ ጀምሮ ሁቲዎች ከፍልስጤማውያን ጋር በመተባበር በአሜሪካ ወታደራዊ መርከቦችና በእስራኤል ላይ ያነጣጠሩ ጥቃቶችን ቀጥለዋል። እስራኤል በመጋቢት ወር መጀመሪያ ላይ ለጋዛ ሁሉን አይነት አቅርቦቶች አቋርጣ መጋቢት 18 ፍልስጤም ግዛት ላይ ማጥቃቷን መቀጠሏ ብዙ ተስፋ የጣለበት እርቀ ሰላም ስምምነት ዋጋ እንዲያጣ ሆኗል። እናም የየመኑ አማጺ ቡድን እሁድ ዕለት በእስራኤል ወደብ ከተማ ኤሽኮልና በቴል አቪቭ አቅራቢያ በሚገኘው ቤንጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለተተኮሰው ሚሳይል ኃላፊነቱን ወስዷል። የእስራኤል ጦር ሚሳይሉ ከጥቅም ውጭ ለማድረግ የወሰድኩት እንደሚያምን ተናግሯል። ሁቲዎች በእስራኤልና በሐማስ መካከል የተደረሰውን የጋዛ የተኩስ አቁም ስምምነት በመደገፍ እርቅ ከተጀመረ ወታደራዊ እንቅስቃሴያቸውን ለማስቆም ደጋግመው ቃል ገብተዋል።